አይገርምሽም? እኔ ሳላረጅ አንቺ ታረጃለሽ። ከማን ጋር እያወራሽ ነበር? አይ ቁጭ ብለን፣ መጀመሪያ ከጓደኛ ጋር ቁጭ ብለን እናውራ። እሺ፣ እኔ ምን አገባኝ? ሰዓት እንዴት እንደሚሮጥ ውሎ እንዴት ነበር? ደስ ይላል ብቻ ቆንጆ ነበር። ማሻ አላህ ማናት ግድማ? እያወራን ነበር እና የሆነ ጉዳይ አላት እንደውም እኮ ፈልግ ነበረ፣ ግን መጀመሪያ እራታችንን በልተን አይሻልም? የምን ጉዳይ በሰላም አይ፣ በሰላም ነው። ብቻ አንተን ነበር የፈለኩት። ነገር አቤትና፣ አይደለ ልጆቹን ልጆች እኔ ልጆች ልጠብቅ ልጆች ልጠብቅ? ምን ችግር አለ ልጠብቅ? እኔ ጮጓራ የተልጦ ተልጦ ያለቀ ሰውዬው ነኝ። ልጆች መጠበቅ አልችልም። ስራ አለብኝ። ምንድነው ግን ጉዳዩ? በሰላም ነው። አንተ ጉዳዩን ሳታጣራ ነው እንደ ስለራስህ የምታወራው። ምን ታደረጓለሽ? አውራ አውራ ልኛል። በሰላም ነው እባክህ፣ ነገር አጋጥሟታል። ምን ነው? ጥሩት ላይ አይደለችም። ምን ነው? አሟት ነው? የእኔን እርዳታ ፈልጋ ነው። የአንቺን እርዳታ በምን ጉዳይ? አንተ ደግሞ ፍርድ ቤት ቀጠሮ አለባት ነገ እና አንቺ የምን ቤት ነሽ እኔ ማየው ሁሌ ስለምትነግረኝ ከባሏ ጋር ያሉበትን ሁኔታ ሁሌ ነው የምትነግረኝና። እሺ እሱን ከኔ ጋር እንድትሆኝ ነበረ የምታውቂውን የሰማሽ ሆነ ው ታውቂያለሽ። ዘፍ ምስክር ምናምን እንደሚፈልጉ ምስክር አልሽው። ምን ነው ቆይ፣ አንቺ ስለዚህ ከኔ ጋር ትሆኛለሽ። የሁለተኛ ላይ አንቺ እንትን ያልኩኝ እንደምንም ተቸገሪልኝ አለችኝ። ሌላ ጊዜ ከሷ ጋር ሆኜ ስትቸገር እንዴት ነው የሚሻሻት? እና ምን ብለሽ ምስክርነት ለማውጣት ነው? እኔ የምትነግረኝን ነው። ሌላ ምን እላለሁ? እሷ የምትለኝን ነገር እሷ ሁሌ ከአንቺ ጋር ስታወራ የምትነግርሽን ነገር እንዲ እንዲ እንዲ እንዲ ነው እንዲ እንዲ ነው ብለሽ እሷን ወግነሽ ለምስክርነት ትቀርቢያለሽ? አዎ የምትነግረኝን ነው። አልጨምርበትም፣ አልቀነስበትም እና በቃ ነገ ልጆቹ ተጣብቅልኛለን ለዛም ነበረ በጣም በጉጉ ሲጠብቅ ነበሩ። በጣም ነው የለመነች፣ ሌላ ሰው እንዳላት ምናምን ነግራኝ። እሺ፣ እና አሁን እኔ በምን ልርዳሽ? ሶስተኛ ምስክር ልሆን? አንቺ በነገርሽኝ መንገድ እኔም እጄ እመሰክርለታለሁ። ምን ችግር አለ? እኔ ልጆቹን እኔ እስኪ መጣ ልጆቹን እንድጠብቅልኝ፣ ቢበዛ አንድ ሰዓት፣ ቢበዛ ሁለት ሰዓት ነው። ቆይ ሲጀመር አንቺ ምን ቤት ነሽ? አልገባኝም። እዛ ነበርሽ ስጣሉ? እዛ ነበርሽ ሲፋት እዛ ነበርሽ። ግዴታ እኮ እዛ መሆን የለብኝም። ትነግረኛለች አልኮ እኮ ሁሌ ነው የምትደውልልኝ ነገር ባጋጠማ ትነግ እኔ ስንቴ ነው የሰው ህይወት ውስጥ አትግቢ ውጪ ራስሽን ቻይ ብዬ ስንቴ ነው የነገርኩሽ? ቆይ አንቺ ልጅ ልታሳብድኝ ነው? ሰውዬ እንድጠፋልሽ ነው የፈለግሽው? ወይስ ወይስ ለሰውዬ ሁለተኛ ሚስት ለመሆን እሷን አውጥተሽ ያማል እንዴ እንዴ ነው እንደዚህ የምታስበው? ምንምሽማ አንቺ ነሽ እንደ ነገረችኝ በቃ ቸግሮኛል። ከጎነ ሆኛል። ሌላ ጊዜ ከሷ ጋር እየዋል ሆን ሲቸግራት እንዴት ነው የምሸሻት? እንዴት ነው የምታስበው? ምን ችግር አለው? እንደዚህ እንደዚህ ነው ብላስ ከነገረችኝ ይሄ ይሄ ስደርስባል ነበረ ቢል ምን ነው ችግሩ? ልጅ ሰው እኮ ዋሽቶ ሰው ነው ያስታርቃል እንጂ ፍርድ ቤት ሄደሽ እሱ እንዲህ እንዲህ ነው እንዲህ ነው ብለሽ ማታውቂውን ነገር እንዴ ይሄ እኮ የማታውቂው ነገር ነው። የእነሱን ህይወት በምን አውቅሽ? ዝም ብለሽ የማታውቂውን ነገር እዛ ሄደሽ ለማውራት ነው? ምስክርነት ትነግረኛለች እኮ አልኩ። ምን ችግር አለው ታዲያ? እሷ ከነገረችኝ ስለሆነ ነው ተቃጥዬ ተቃጥዬ ምንድን ነው ችግር ቆይ አንተ ጎደኛ ቢሆን ሁሌ ምስቱ ብታሳቅቀው ሁሌ ብነግር ቢያማክር ብትመግረው ብትነግረው ከዛ የሆነ ቀን ቸግሮት ከጎን ዛሬ ግዴታ ታስፈልገኛለህ ቢልህ አላቅም አልፈለግም ውሄድ ነው የምትለው እንደዛ ነው ጎደኝነት ጎደኝነት ማለትማ ቁጭ ብዬ በሚችለው አቅም እነሱን ለማስታረቅ ልሞክር ነው አንቺ ግን እሱን አላረግሽም በአንድ የተነስተሽ ለምስክርነት ማቅረብ ነው። እኔ ምን አደርጋለሁ? እነሱ ፍርድ ቤት እስከደረሱ ድረስ እኔ ምን ቤት ነኝ? እጄ አስታራቂ የሚሆነው ስለዚህ ተመካከራችሁ ነው ማለት ነው። የእነሱን መፋታት እኔ ነው ያልኩት? ምን ነው እኔ መታ እንዴት ብዬ ነው አልፈልግም የሚል ሰው ቸግሮኛል። ከጎኔ ሆኝ ሲለኝ እንዴት ብዬ ነው አይ አልሆንም አላረግም የሚለው እንዴት ሕሊና የራሱ እንዴት ይቀበለዋል? ወይ እንዴት ነው የምታስበው? ምግቡም ደግሞ ብላ እንዴት እንደደና ሰው አበላሽኝ እኮ በነገር በለው ነገር ነገር በነገር ጠግቤ

አዎ ጓደኛዬ ናት። ሁሌ ትነግረኛለች፣ እንዲህ እንዲህ ይደርስባታል። የሚደርስባትን ነገር አይተሽዋል ወይ ነው? በአይንሽ አይተሻል? ትነግረኛለች። አይተሻል ነው ያልኩሽ። አላየሁም፣ ትነግረኛለች። ኤግዛክት፣ ካላየሽ በቃ ለምስክርነት በቂ አይደለሽ፣ ብቁ አይደለሽም ማለት ነው። የሆነ ነገር ሳታይ እዛ ሄደሽ እንደ ዳኛ አይተሽዋል ወይ ብሎ ቢጠይቁሽ ምን ብለሽ ልትመልሽ? አይቻለሁ ለማለት ወይስ እሷ በነገረችኝ? አዎ ነግራኝ ነው የሚላቸው። ከዚህ ሁሉ አርፈሽ ቤትሽ ብትቀመጭስ? ሕይወትሽ የራስሽ የሆነ ሕይወት እኮ አለሽ። የሰው ሕይወትስ ጥልቅ ጥልቅ ጥልቅ። እኔ ከብዶኝ እኮ ነው፣ እንዴት ብዬ ነው አብዲ አንቴ ደግሞ ያልተረዳው እንዴት ነው? በዚህ ሰዓት ቸግሮኛል ብላ ስታለቃቅስብኝ ከርማ ላይ እሱ ከለከለኝ ነው ወይስ ምንድነው የሚላት? ለሷ ራሱ ነው የሚለው። በቃ ሲመጣ ውጠዋት ንገለኛለን እኮ ነው ያልኳት። ስሚ እሱ ከለከለኝ በይ፣ የፈለግሽውን ነገር በይ፣ ግን አትሄጃትም የምረን ነው ለምን ማሌዶ አትሄጃትም አልኩሽ። ምንድነው ችግሩ ብሄድ አንቺ ምን ታገኛለሽ ከሰው ህይወት ሲበጠበጥ እንዴ? አይተሽ ቢሆን ኖሮ አዎ፣ ያ ላይ የሽውን ነገር እኮ ለመመስከር ነው የምትሄጂው። ቆ አንቺ መቼ ነው የምታድጊ? ወደ ታች ነው እንደምታድጊ። ሰው ይቀየራል፣ ዳና ነገር ይመኛል። አንቺ ቆይ የምትመኙ ነገር አትሽ የሰውን ህይወት መበጥበጥ ነው። ከዚህ በፊት እኔ ግዜ በኋላ ነገር ጉረስልኝ። አንቺ ልጅ እስቲ አታቃጥይ ምግብ። አንተ ማጉረስ አንተ ማቃጠል ነው። ርቦ ሆናል እኮ እንዲህ እያልክ ያለው ወይ ተጣጣበት። እሺ ከውጭ ነው መጣው። ይኸውልሽ ምስክርነት ማለት ዝም ብሎ አይደለም። በተለይ ባለትዳሮች ውስጥ እን እነሱ ባለትዳሮች ናቸው ነጌ ታርቆ ብመለሱ እና አልሐምዱላ ያለሽ፣ ይህን ታርቆ የሚመለሱ እኮ እንዲ ለምን ታረቁ ብለሽ ፌንት ልትነቂ እኮ እና ለምስክርነት ምንድነ እኮ ቸግሮኛል። ከጎኔ ችጋራም ይህኔ ስንቴ ነው የሚነግርሽ? ስንቴ ነው የሚመክርሽ? ማከርኮሽ ማከርኮሽ ማከርኮሽ፣ አትመከሪ አራንች ልጅ ስ ተይው፣ ተይው ስ ተይ። ጥሩ አይደለም። የሰው ሕይወቱ ነው፣ ይኖሩበት ከፈለጉ፣ እነሱ ይፋቱ። አንቺ ምናገባሽ? ማን አፋታች አረገሽ እ ባ ምግቡን ብላ ጨጭቀኝ እና ምግቡን ብላ ጠዋት እንነጋገራለን። በየቀኑ ጥሩ ነገር አልሰማሁም እዚህ ቤት። እሺ ምግቡን ብላ። እነሱ ከፈለጉ ሌላ ሰው መጥራት ይችላሉ። ግን ከዚህ ቤት ነገ፣ ከዚህ ቤት እግርሽ አንስተሽ መውጣት በነገር እያበለሽ አልበላም። በቃ አንሺ። ምንድን ነው ሁሌ በአንቺ መቃጠል አለብኝ? ያዝ ምግቡ። ምን ሆነሃል? ሰው እንዴት ይጣደፋል? ምግቡ አሁን ተነሺ፣ ልነሳልሽ ምን አለበት ከሄድ ከሄድ ነገር ብሰር። ምን አለበት ዋሽተሽ እነዚህ ሰዎች ብታስታርቂ በቃ ጠዋት እናውራለን። አውናት በጣም እንዴ! ምንድን ነው እንዴ? ምን ነው ምን እናውራ ምን እናውራ? ነገር የለም። ምን ምን እናውራ? ነግሬሻለሁ እኔ እንዴ፣ ከዚህች ቤት እንዳትወጪ፣ እሺ? እሱ ችግር የለውምና ማውጣት የለም ከዚህ። እሺ ና ጎጅ በል የለም። እንዴ ሄደው ትቀልጃለች? እንዴ! የ እስቲ የራስሽን ህይወት ይዘሽ የሌላ ሰው ምን ምን አግብቶሽ ነው የሰው ህይወት ውስጥ ጥልቅ ብለሽ የምትገቢ? እቺ ጉረኛ እኔ ሰው ህይወት ውስጥ እኮ መግባት ትፈልግ ከዚህ በላይ ነው ዘው ብለሽ ውስጥ ነሽ ስትለኝ እሺ ነው።